በማህፀን ውስጥ ያለውን ሴክሬት ለማውጣት ለምሳሌ አንድ ጽንስ የአርባ ቀን እድሌ ይባላል። እንዲህ ሲባል በአርባ ቀን ዲስፕሪዲስት እንደሆኗል ማለት ሳይሆን ህዋሳቱ የሚፈጠርበት ነው። ለምሳሌ በአርባ ቀኑ አንድ ጽንስ ኤሌክትሮኢንሴፋኖግራም በሚባል መሳሪያ ንዝረቱ ያንጎሉ ንዝረት ይለካል። ስለዚህ መማህፀንን ይዟል፣ ፅንስን ይዟል። ስትገለብጠውም እኮ እንደዚህ ከሆነ ሴትም የእርግዝና ሳምንቶ ምንቶ አርባ ነው መኮዱ አርባ ነው። ሰው በቀላሉ ማህፀኗ ውስጥ ምን አለ? ማህፀኗ፣ ወሊድ አለ። ወሊድ ይከናወንበታል። ወሊድ አበገደ ሃወ ስድስት ነው። ለቅድም አይተናል። ሰላሳ ነው ደ አበገደ አራት ስንት ሰጠን? የምትወልደው ልጅ ምንድን ነው? ወልድ ነው አይደል? ወልድ ማለት ልጇ ነው። አሁንም ስድስት ነው፣ ለሰላሳ ነው፣ ደ አራት ነው። አሁንም አርባ ከፈሳሽነት ጋር ነው የሚያያዘው። መውሃ አይደለ? ልክ ስትወልደው በማህፀን ያው ፈሳሽ ነው የሚመገበው። ልክ ስትወልደው መጀመሪያ የሚጠባው ጡት ሀሊብ ነው፣ ወተት ማለት ነው። በቀስ አበገደ ሐወዘ ሐ ስምንት ነው ለእንደምናውቀው ሰላሳ ነው አበ ሁለት ነው አሁንም ፎርቲ ግዴታ አይለቅም አይለቅም ማለት ነው እና በዚህ ደረጃ እንግዲህ የምናወጣበት ትልቁ ቀመር ነው ይሄ እንግዲህ በመሰረታዊ ነው። ሁለተኛው ኖርማል ነው፣ 26 ፊደላት ናቸው። የተለመደ ቅመራ አንድ በሁለት ገሶስት እያልክ እስከ 26 ብቻ የምትቆጥረው ነው እሱ ራሱ። በጣም ያስፈልገን ሰዓት አለ። ሌላው የግልበጣ ቅመራ ነው። ሦስተኛው የግልበጣ ቅመራ ነው። አሁን ቅድም አንድ ነው አንድ ያደረግነው ነው አይደል? ፐንስ ምት መቶ ነው ያደረግነው መጨረሻ። አሁን ደግሞ ሪያሊቲ እንደለጥጠዋለን። አስ አንድ የሆንና ስምንት መቶ አንድ ነገር ገልብጠ ማየት አለብን። ትልቁ መጽሔት መባሉ ለዚህ ነው። እንደ ሰልፊ በለው ገልብጠ ራስ እንደምታነሳው። አዎ፣ ሪያሊቲውን ይገለብጠዋል። ይሄ ደግሞ አብሳይ እንደዚህ ነው የሚያደርገው። አንድ ነገር በሁለት መልኩ ልታዩት ይችላል። እንዲህ ልታዩት ይችላል። ሮዳስን ደግሞ እንዲገለጣ ልታዩት ይችላል። ለምሳሌ አሁን መስቀል የሚቃወሙ ሰዎች ካሉ፣ መስቀል የት ምልክት ነው ሊያደረጉት የሚችሉት? መስቀሉን መዘቅዘቅ ነው። ሪያሊቲውን ነው ኢንቨርት የሚያደርጉት። እሱ ነው ኮዱ።